የጥቁር አንበሳ ስፔሻላይዝድ ሆስፒታል ሁሉም አገልግሎቶች ላይ ባለሙያዎቹ መስጠት ያለባቸውን አገልግሎት እየሰጡ እንደሚገኙ የሆስፒታሉ የጤና ሳይንስ ኮሌጅ ዋና ስራ አስፈጻሚ ፕሮፌሰር አንዷለም ደነቀ ገልጸዋል። ያው ባለፈው ሳምንት ሁሉንም አገልግሎቶች ሰጥተናል ለህሙማኖቻችን። ትላንትናም እንደዚሁ በሁሉም አገልግሎቶች ላይ ባለሙያዎቻችን ነርሶቹም፣ ሐኪሞቹም ፋርማሲስቶቹም እንደዚሁም ላብ ቴክኒሽያኖቹ መሰጠት ያለበትን አገልግሎት ሲሰጡ ውለዋል። ከዚህ በተጨማሪ ደግሞ ስፔሻሊስት ሐኪሞቹን ነርሶቹን፣ እና ሌሎቹንም ጤና ባለሙያዎች በተረኝነት በመመደብ ያው ሌሊቱን አገልግሎት ሰጥተዋል ማለት ነው። እንግዲህ ሕክምና አገልግሎት ያው በሞትና በህይወት መካከል የሚሰጥ አገልግሎት ነው እና ዝም ብሎ ጽንሰ ሐሳባዊ ሳይሆን በመሬት ላይ ያለው ነገር ይሄ ስለሆነ እኛ ይሄንን አገልግሎት ከመስጠት ያው ወደኋላ አንልም።